ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ጤና ይስጥልኝ። ውድ አድማጮቼ እንዴት ናችሁ? ውድ አድማጮቼ ታስታውሱ እንደሆን ባለታሪካችን ገነት አበበ አባቷ ከሞቱ በኋላ እዚህ አዲስ አበባ መታ ሰው ቤት ተቀጥራ ነበር። ልጆች መጠበቅ ሁለት ትልልቅ ልጆችን የሚውሉበትን የሚሄዱበትን የሚያደርጓቸውን ነገሮች ሁሉ በትኩረት መከታተል መጠበቅ፣ ለአባት መንገር፣ ችግሮቹን ተጋፍጦ ልጆቹን ማረቅ መመለስ፣ ይህ ለገነት ትልቅ ፈተና ሆኗል። በተለይ አንዱ ጎረምሳ ልጅ ገነትን ከባለቤቱ ጋር አጣላሻለሁ በማለት እንዲሁም በተኛሽበት ሕይወትሽን አጠፋዋለሁ በማለትና በሌሎችም ከባድ ማስፈራሪያዎች ገነት የአእምሮ ጭንቀት ውስጥ እንድትገባ አድርጓል። ውድ አድማጮች ገነት ላይ የተፈጠረው የአእምሮ ጭንቀት በሽታ ቀላል አይምሰላችሁ። ገነት በላዩ ላይ ልብሷን መቅደድ፣ መጮ ሁሉ ጀምራለች። ደግነቱ በዚህ ጊዜ ገነት የሰባተኛ ክፍል ትምህርቷን አቋርጣ ሀገሯ እንድትሄድና ጠበል እንድትጠመቅ ከተደረገ በኋላ ሙሉ ለሙሉ ተሽሏታል። ታዲያ አሳዳሪዋ ደህና መሆኗን ካረጋገጠ በኋላ እንደገና ወደ ቤቱ እንድትመለስና ስራዋን እንድትቀጥል አድርጓል። የገነት ታሪክ ከዚህ ይቀጥላል። ገነት ዛሬም ተመልሳ እዛው ቤት ውስጥ ነች። ሰውዬው ለትምህርት ያለኝን ፍላጎት ያውቃልና ለምን ያቋረጥሽን ትምህርት አትማሪም? እዛስ መኖሩ ምን ያደርግልሻል? ለምን እዚሁ አትመጪም? አዲስ አበባ ብሎ ላከብኝ ለህቱ እንደዚህም አካላ ሄዳለሁ ብዬ ተመልሽ የመጣውኝ እንደምንም ተቸጋግሬ ትምህርቴን ለመጨረስ ነው አላማ። አሁንም ያቋረጥኩትን ትምህርት ጀመርኩኝ፣ ደስ ብሎኛል። ስገባ ልጆቹም አድገዋል፣ አስረኛ አስራ ሁለተኛ ደርሰዋል። ያመሻሉ አንደኛው አስራ ሁለተኛ ክፍል ተማሪ ሆኖ በትምህርቱ ጥሩ ውጤት እያለው ማታ ማታ ዲጄ ይሰራ ጀመር። ይሄን ሁሉ አባቱ አያውቅም፣ እየተደበቀ ነው የሚሰራው። እሱ ደግሞ እንደዚህ አይነት የምሽት ቤት ውስጥ እንዲሰሩ ምናምን አይፈልግም። በትምህርታቸው ስራ እንዲይዙ ነው የሚፈልገው እና እንዲየሰሩ ነው ብዬ እንዳልናገር ደግሞ ለምን ተናገርሽ ተብሎ ያው ችግር አለው። ስለዚህ እኔ ዝም ነው ምለው። አባትየው መናገሬን ስተው ተጠራጠረ። ልክ እኔ ከትምህርት ቤት ስመጣ ቁጭ ብሎ ነው የማገኘው ቤት። ከዛ በኋላ ያለው ባህሪ ተቀየረ፣ የአባታቸውም ማለት ነው። ብዙ የምናውራው የነበረው እንደሚስጥረኛ ምነገረው የነበረው ብዙ የነበረኝ ቀረቤታ ሁሉ ተቀየረና እሱ ለእኔ ምንም አይነግረኝም። አንቺ ራስሽ ማኖር ብቻ ነው ወይ፣ ብዙ ነገር ለእኔ መንገድ ትተሻል። ልጆቹ የማይሆን የማይሆን ስራ ወዳልሆነ ህይወት ውስጥ እየገቡ ነው። እኔ እንዲሁ አውቃለሁ፣ ይገባኛል። ስለዚህ እኔም በእነሱ ላይ የምወስደውን እርምጃ ወስዳለሁ። አንቺም የራስሽን ህይወት መምረጥ ትችያለሽ። በጉልበትሽ እየሰራሽ ትምህርትሽን እየተማርሽ መኖር ትችያለሽ አለኝ። ደነገጥኩኝ። በቃ ከዚያ ቤት ወጥቼ ሌላ ቦታ ከማን ጋር መልመድ እንደምችል የት እንደምኖር በጣም ግራ አጋባኝ ተመልሼ ደግሞ አገር ቤት ሄጄ መኖሩ በጣም ከባድ ነው እናቴ ጋር አልስማማም ይህን ያህል ጊዜ ደግሞ በተለይ ቆይቼ ተመልሼ አገር ቤት ሄጄ ለመኖር ይከብዳል በጣም እንደገና ደግሞ በፊት ም ሸሽቻቸው የመጣዋቸው ብዙ ነገሮች ስላሉ አሁንም እነዛ ነገሮች ተመልሰው እንደሚመጡ አሰብኩት እዚህ እኮ ለመኖር እኔም ማውቀው ሰው የለም። መጀመሪያም ስመጣ አንተን ብዬ ነው የመጣሁት። አሁንም አንተ ነህ ብለኸኝ ነው የመጣሁት። ስለዚህ የት ነው የምሄደው ስለው፣ አሁን እኮ የትም ሰርታሽ መኖር ትችያለሽ፣ ሰርታሽ ኑሪ። ትምህርት ፈተና እስከምትፈታኝ ድረስ እዚሁ ጊዜው እስከሚደርስም ስራ ማፈላለግ ጀመርኩኝ። ጠቅላላ ሰው ቤት ሆኖ ትምህርቴን እየተማርኩ ለትምህርቴ ቦታ ያላቸው ሆኖ ጥናት ማጥናት የሚመቸኝ ቦታ እንደዚህ አይነት ስራ ነበር የፈለኩት። ስጠይቅ ማንም የሚማር የሚፈልግ የለም። እንዲሁም ደሞዙ አነስተኛ ሆኖ ብማር ይሻለኛል። በጭራሽ ደና ደሞዝ ከፍለን እኛ እንደፈለግና አዘናቸው ቢሰሩ ይሻላል ነው የሚሉት። ከዛ በቃ በጣም ከበደኝ። ደላላ ጠየቅኩኝ። ትምህርት እየተመርሽ ከሆነ መስተንግዶ ይሻልሻል አለኝ። ደላለሁ አዎ፣ እሺ ይሻለኛል። በቃ እንዴት ነው መስተንግዶ ስገባስ? አይ በቃ ደሞዝ ተነጋግረሽ ብትገቢ ይሻለሻለሽ አልኩኝ። ቃ መስተንግዶ ሆቴል ፈለገልኝ መቶ ሰላሳ ብር ምንደ አገኘው ደሞዝ ውጭ የምባል በጊዜ እስከሚደርስ ድረስ ቀን መስተንግዶ እንዲሰራው ትምህርት እየተማርኩ ምገባ እሱ ቤት ነበረ። ቀን እየሰራው ማታ ትምህርት እየተማርኩ እገባለው። ቤት ስገባ አንድ ቀን ማታ በረንዳ ላይ ቆም እንዳለ እኔ ከትምህርት ቤት ስመጣ አገኘሁትና፣ ምን አደረግሽ ያልኩሽን ስራ አገኘሽ? ሴ ስራ ያገኘሁት እኔ በትምህርት እያስተማሩን አላገኘሁም። ሰው ቤት የሚማር አንፈልግም ነው ያሉኝ። ብዙ ቦታ ጠይቅ ያለውኝ ተያያዥ ያለኝ እንኳን ብላቸው ትምህርት የምትማሪ ከሆነ አንፈልግም ነው ያሉ። ስለዚህ የቀን መስተንግዶ ገብቻለሁ አልኩት። መኖሪያስ እንዲ ልታደርግ ነው አለኝ። እስከ ጊዜው ድረስ እዚህ ልኑር፣ መኖሪያ እስከማገኝ የምነካው ነገር የለም ልኑር ስለው፣ እኔ ከዚህ በኋላ እንድትኖር ያልፈቅድልሽም። ለምን? ልጆቹ የሚያድሩት አዳራቸውም ሌላ ቦታ ነው። ስለዚህ የእኔም ልጆች ሌላ ቦታ እያደሩ አንቺ እዚህ መተሽ ማደር እንዴት ይቻላል? እነሱም እዚያው ራሳቸውን ይቻሉ አንቺም ራስን ችለሽ ወደ ምትሄጅበት ሂጂ አለኝ። ትንሽ ጊዜ እንኳን የተወሰነ ገንዘብ ይዤ ቤት ኪራይ የምከፍለው እንኳን ብር ከሚኖረ ልኑር ብዬ ብዙ ጠየቅኩት፣ ለመንኩት፣ ስለምነው በቃ አይቻልም፣ አይቻልም እኔ በሩን ከነ ጭራሽ እስከ መጨረሻ በሩን አሽገዋሉ አለ። እንዲህ ለአንድ ቀንም እኮ ቢሆን ማደሪያ ይቸግራል። እኔ አዲስ አበባ እንደማላቃን ትታቃለ ዛሬን እንኳን ልደር በቃ። እንደውም እኔ ደፍሬ እንደዚያ አላናግረውም ይዛለት በቃ በጣም ከብዶኛልና ከመክበዱ የተነሳ ችግሬንም ይረዳል ብዬ ስላሰብኩ ጋሼ ነው የምለው ጋሼ ጅብ ይብላኝ ስለው ይብላሻ እኔ ምን አገባኝ አለኝ ትበር እንዳለ ቁጭ ብዬ አለቀስኩኝ እንደያይን ጥሎኝ ገባ በጣም ነው ማከብረው የአባቴን መስሎ ነው የሚታየኝ ልጆቹን አሳድግ ያለው እንደ ቤተሰብ ያው እንደተወለድኩ ያህል እስከሚሰማኝ ድረስ ነው ያሳለፍኩት እዚያ ቤት ውስጥና እንደዚህ ሲለኝ በቃ ቁርጥ ነው አንጀቴ ቁርጥ ያለ በቃ ይህን ያህል ጊዜ ስኖር በቃ የእሱ ግዴታ ለልጆቹ ነው ያኖረኝ፣ ማለት ነው። ያ ሁሉ ቤተሰብነን ቤተሰብ ነን ዘመድ ነን ከልጆች ያለይሽን ብሎ ያለኝስ ለምንድን ነው? ብዙ ተስፋ ነበረኝ እኔ። ለምንስ እንድማር ይፈልግ ነበር? ለትምህርትሽ ያለሽ አቋም በጣም ደስ ይለኛል እንድትማር ይፈልጋለሁ እያለ ለምን ያበረታታኝ ነበር? አሁን ጅቢ ብላሽ ማለቱ ቢበላኝ የሚብላኝ በቃ ምንም ነገር ከኔ ጋር ሊያውራ እንዳልፈለገ ገባኝ። ገባውና ከቤት አንሶላ አወጣው። ልብሴንም ምንም የምለብሰው የምቀይረው ነው ልብስ አላወጣውም ከቤት ዝም ብዬ ብቻ በቃ የዛለት የማድርበት አሁኑን ውጭ ነው ያለኝ። ምንም ምንጣፍ አነጥፈው ነገር ምንም ነገር የለም። አንሶላ፣ ሁለት አንሶላ ብቻ እንዲ እንደተጣጠፈ ቦርሳዊ ውስጥ ከደብተሪ ጋር ከተትኩኝ ወጣሁ ከቤት ወዴት እንደሚሄድ አላውቀውም። ካየኝ ራሱ ሌላ ነገር ሊጨምር እንደሚችል እና ሊቆጣኝ ወይ እዚህ ሰፈር እንዳላይ ሁሉ ሊለኝ የሚችል መሰለኝ። በማታ ማንም ሊያልፍበት አይችልም፣ ከባድ ዱርዬ ያለበት ሰፈር ነው። በዛ ላይ ደግሞ እኔ ውጭ አምሽቼ አላቅም። በጣም እኔ በቃ ለማን እንደምናገር እራሱ አላቅም፣ ማንም አጠገብ የለም፣ ወዴት እንደምሄድ አላቅም። ምንም አማራጭ ስፈልግ ሳስብ ሽንት ቤት ውስጥ መግባት ትዛለኝ እዛ ሽንት ቤት ውስጥ ገባሁና ተደበኩኝ እንዳለ እዛ የነዋሪው ነው ሽንት ቤቱ እዛው ጠቅላላ እኛም ጭምር የምንጠቀምበት ነው እና ከውጭ በሩ እንዲከፍት ሲል እላይ ላይ ነው የሚከፈተው እና እኔን ይከልለኛል በሩ ሲከፈት እየትንቅጥቅጥኩኝ በዛ ላይ ብርድ አለ ጨለማ ነው መብራት በእጃቸው ባትሪ ይዘው ነው የሚገቡት ዝም ብለው ለሽንት ቤቱ የሚገቡባት ብቻ አብርተው ይገባሉ ይወጣሉ ሰዎቹ ሽንት ቤት ተጠቅመው ሲወጡ መልሰው በሩን ይዘጉታል። በሩ ሲዘጋ መበሩ ስር ቆማለሁኝ እኔ እንደገና ደግሞ ምኑ ነው የሚያሰቅቀኝ፣ እዛ ጋ የእኔ መቆም ብቻ አይደለም። በሰፈሩ በጣም የተከበረ ሰው ነው። እኔ እዛ ጋ ወጥቼ በር ላይ ቆሜ ሽንት ቤት ውስጥ ቢያገኙኝ ምኑኖች ነው? ጥያቄ አይቀርም፣ ይጠይቁኛል። እኛ እንደዚህ አይመስለንም ነበር። ለምን ደዚህ ያደርጋል? የሰው ሰው ለምን ከሀገሩ አምጥቶ ሁሉም እንግዲህ ከሀገር ቤት አምጥቶኝ እንዳሳደገኝ ከልጆቹ ጋር እንዳደግኩ ያውቃሉ ሁሉም እና ስሜን አጠፋቸው የሚል ነገር ሊመጣብኝ ነው። ስለዚህ ማንም እንዳያየኝ ተደበቅኩኝ። እንደዛ ይሁንኩኝ ልክ እሱ በሩን ዘግቶ ሲወጣ አምስት ሰዓት ምናምን ሲሆን የጋራ በራቸው ደግሞ ይዘጋል። ያ የሁሉም መግቢያ ከተዘጋ በኋላ ሁሉም መግባታቸውን ካረጋገጥኩ በኋላ ከተደበቅኩበት ወጥቼ የድሮ ፎቅ ነውና ጣውላ ነው በረንዳው፣ ጣውላው ላይ አንሶላ ያስኳትን አወጣ፣ አነጠፍኩ፣ ደብተሬን ተንተራስኩኝ የጋራ መግቢያ መተላለፊያው መንገድ ላይ ታኛው ኮቴያቸው ይሰማኛል እና ገና ሰው ከመምጣቱ እኔ የሮጭ ሾ ልኬት ብሎ ሽንት ቤት እንደምገባ ነው ማስበው። ነገ ምንድን ነው ማረገ? በጣም ከባድ ህይወት ነው የገጠመኝ። በቃ በውስጤ እያለቀስኩ፣ ፊት በእንባ የታጠበ ቁጭ አልኩ። አባቴ እንዳንተ በሞት ላይ ነበር ላለሁ፣ አንተ አላየኝም። ከዛ ደግሞ የሌሊቱ መብዛት ብለው አይነገም ብለው አይነገም። በቃ በጣም ግራ ገባኝ። ነግጦ ሁሉም አይዋል መሰለኝ። ይህ ሁሉ መከራ ለምንድን ነው አልኩ። እንደ ምን ጥፋት አለብኝ? ሳስበው ደግሞ ከመጀመሪያ ጀምሬ ምንም እንዳላ አጠፋ ነው። ምን የሚሰማኝ ለስራ ከማለት ውጭ ጥሩ ደረጃ ደርሳለሁ ብሎ ከማሰብ ውጭ ምንም አይነት ክፋት የለብኝም እኔ ሳስበው። ግን ያ ህይወቴ በጣም ከባድ ነው። በቃ ከበደኝ። ነገ ደግሞ የት ነው የሚሄዱ፣ እያልኩ አስባለሁ። በቃ በመከራ አስራ አንድ ሰዓት ሆነ። አስራ አንድ ሰዓት የሚወጡ አሉ እና ልክ እነሱ ሲነሱ፣ ሲነጋገሩ፣ መብራት ሲያበሩ ምናምን ሳማ፣ ቁልፍ ነው እና የውጭ በሩ ቁልፍ እስከሚከፈት ድረስ እዛው ሽንት ቤት ተደበኩኝ። ሲወጡ ሲወርዱ ሰማለሁ። እንዲሁ ሰውነቴን ቢያሳክ፣ እንዲ የሆነ ነገር ቢቆነጥጠኝ እንኳን እንደማልንቀሳቀስ ነው። በቃ ከመፍራቴና ከመንቀጥቀጤ የተነሳ ልክ በሩን ከፍቶ እነኛ መጀመሪያ የሚወጡት ልጆች ሲወጡ ሮጭ ወጣ። አሁንም ስራ ፍለጋ ሄድኩ። ደላላጋ ላገ መጀመሪያ ያገኘልኝ ያለ እሱ ጋ ሄድኩኝ። እየዛለት ስራም አልገባውም ቀኑን ሙሉ በቃ ማታ የማድርበት ቦታ ቸግሮኛል፣ በጣም ተጨንቄያለሁ ነገርኩት። ያው አጠቃላይ ስራ ስፈልግ ዋልኩ፣ ግን አላገኘሁ። ከዛ ማታም ሲመሽ ወደ ትምህርት ቤት ገባው። ትምህርት ቤት አመሸው፣ የትም የምሄድበት የለም። ልክ ሶስት ሰዓት ሲሆን እዛው ሰፈር ደረስኩኝ። ስጠብቅ ሁሉም ከገቡ በኋላ አሁንም ተመልሽ የሮጭ ገብቼ እዛው ሽንት ቤት ቆምኩኝ። አሁንም ተጠቃለው ሲገቡልኝ እንደዛው ትላንት እንደተኛሁት ዛሬም ተኛሁኝ። ተመልሽ